ሰላም ሰላም ውድ ተማሪዎቻችን ዛሬ ደግሞ ይዤላቸው የመጣሁት የስድስተኛ ክፍል አካባቢ ሳይንስ ሞዴል ፈተና በኮልፌ ቀራንዮ ክፍለ ከተማ የተዘጋጁ ጥያቄዎችን ነው። ዛሬ ክፍል አንድን ይዤላችሁ መጥቻለሁ። ከአንድ እስከ ሀያ ያሉት ነው። እንግዲህ በአጠቃላይ አርባ ጥያቄዎች ነው ያሉት። በአብዛኛው ከአንድ እስከ ሀያ ያለው ጥያቄ የሚሸፍነው የአምስተኛ ክፍልን ሲሆን ከሀያ አንድ ጀምሮ እስከ አርባ ያለው ደግሞ በአብዛኛው የመጣው ከስድስተኛ ክፍል ጥያቄ ነው። እንደዛ ነው ያወጡት ማለት ነው፣ ግማሽ በግማሽ ስለዚህ ምርጫዎቹን እየተነተንን ከአንድ ጋ ያሉትን ለማየት እንሞክራለን ማለት ነው። ወደ ጥያቄዎቹ ከመሄዳችን በፊት ለሌሎች ሰዎች ዩቲዩብ እንዲያደርሰው ላይክ ማድረግ፣ እንዲሁም ደግሞ ለሌሎች ለምታውቋቸው ሰዎች እንዲጠቅማቸው ለምታስቡ ሰዎች ሼር ማድረግ፣ ሰብስክራይብ ያላደረጋች ሰዎች ቻናሉን ሰብስክራይብ ማድረግ እና ቪዲዮ ሲሰራ እንዲደርሳችሁ ደውል ምልክቱን መጫን አይርሱ። አሁን በቀጥታ ወደ ጥያቄዎቹ እንሄዳለን። ጥያቄዎቹ ሁሉም ምርጫ ናቸው። ተገቢውን መልስ መምረጥ ነው ማለት ነው። አንደኛው ጥያቄ የአንድን ቦታ አንጻራዊ መገኛ በቀጥታ ለመግለጽ የማይጠቅመው አገላለጽ የትኛው ነው ይላል። እንግዲህ መገኛ ስንል ሁለት አይነት መገኛን የምንገልጽበት መንገድ አለ። አንደኛው አንጻራዊ ነው፣ አንጻራዊ መገኛ አለ። ሁለተኛው ደግሞ ፍጹማዊ መገኛ ነው። አንጻራዊ መገኛ የምንጠቁመው ከሆነ ከሚታወቅ አካል ለምሳሌ አሁን በእናንተ ሰፈር ውስጥ አንድ የሚታወቅ ቤተ ክርስቲያን አለ ልበላችሁ፣ ለምሳሌ ወይ መስጊድም ቢሆን ይችላል። ብዙ ጊዜ ሆስፒታል፣ መስጊድ፣ ቤተ ክርስቲያን እነዚህ በጣም ታዋቂ ነገሮች ናቸው። ከመስጊዱ ፊት ለፊት ወይ ከቤተ ክርስቲያኑ ጀርባ፣ ከሆስፒታሉ በግራ ሂደ ምናምን እያልን እንደዚህ ከአንድ ነገር አንጻር እያያያዝን የምንገልጸው ከሆነ አንጻራዊ መገኛ እንለዋለን። ፍጹማዊ መገኛ ደግሞ ኬክሮስና ኬክሮስና ኬንትሮስ የሚባሉ ሁለት ሀሳባዊ መስመሮች አሉ። ካርታ ላይ ወይም ሉል ላይ የሚሰመሩ ኬክሮስ የምንለው ላቲቱድ የምንለው ነው። ላቲቱድ ማለት የሚሰመረው ከምስራቅ ወደ ምዕራብ ሆኖ እንደዚህ ወደ ጎን ነው፣ ግን ለሁለት የሚከፍለው ሰሜንና ደቡብ ንፍቀ ክበብ ብሎ ለሁለት ይከፍለዋል ማለት ነው። መሬትን ለሁለት ይከፍላል። ኬንትሮስ የምንለው የሚሰመረው ከሰሜን ወደ ደቡብ ሲሆን የሚከፍለው ደግሞ ምስራቅና ምዕራብ ብሎ ነው ማለት ነው። ሎንግቲዩድ ይባላል በእንግሊዝኛው። ምስራቅና ምዕራብ ብሎ ይከፍለዋል ማለት ነው ንፍቅ ከቦም። ስለዚህ እነሱ ዲግሪ አላቸው። በዚህ ዲግሪ ሶስት ዲግሪ ሰሜን እስከ አስራአምስት ዲግሪ ሰሜን እንደዚህ እያለን ኬክሮስና እንደዚህ እያለን በኬክሮስ ኬንትሮስ እያለን የምንገልጻው ከሆነ ምን ይባላል ማለት ነው? ፍጹማዊ መገኛ ይባላል ማለት ነው። ለምሳሌ አሁን የኢትዮጵያን ብንገልጽ የኢትዮጵያ ፍጹማዊ መገኛ 3 ዲግሪ እስከ 15 ዲግሪ ሰሜን ኬክሮስ እና ከ33 ዲግሪ እስከ 48 ዲግሪ ምስራቅ ኬንትሮስ ነው የሚገኘው ማለት ነው። የኢትዮጵያ አንጻራዊ መገኛ ስለዚህ ማነው ፍጹማዊ መገኛ ያለላችሁ ነው ኤግዛክትሊ ሎኬሽኑ ነው የሚገልጸው ፍጹም ነው ማለት ነው ይገልጽልናል። ይህንን ዲግሪ ተከትለን ከሄድን በቀጥታ እናገኘዋለን። አንጻራዊ ግን እንደነገርኳችሁ፣ ስለዚህ በስተቀኝ የሚለው አንጻራዊ ነው፣ በስተግራም ካልን አንጻራዊ ነው፣ ፊትለፊትም ካልን አንጻራዊ ነው። የምንገልጽበት ከዚህ በስተግራ በዚህ በስተቀኝ በዚህ ከፊት ለፊት እያልን እንጠቀማቸዋለን። አስራ አምስት ዲግሪ ምስራቅ ምናምን ካልን እንደነገርኳችሁ ኳችሁ ኬንትሮስ ነው ማለት ነው ስለዚህ የማይገልጸው አገላለጽ ለአንጻራዊ የማይሆነው መነው ማለት ነው ሁለተኛው ከሚከተሉት ሀገራት ውስጥ ኢትዮጵያን በስተደቡብ በኩል በስተደቡብ በኩል የሚያዋስነው የትኑ ይላል ሀ ኤርትራ ኤርትራ በሰሜን ነው ኢትዮጵያን የሚያዋስናት ለጅቡቲ ጅቡቲ ደግሞ በሰሜን ምስራቅ ነው የሚያዋስናት በሰሜን ምስራቅ ነው የሚያዋስናት ኬንያ በደቡብ ነው የሚያዋስናት ሱዳን ደግሞ በምዕራብ ማለት ነው። ስለዚህ ኢትዮጵያን በስተደቡብ የሚያዋስናት ሀገር ኬንያ ናት ማለት ነው። ሶስተኛው የጥያቲክል ድንጋዮች መገኛ ነው ይላል። ኦሮሚያ አይደለም ጉራጌም አይደለም ወላይታ ትግራይ ይላል። በወላይታ ሶዶ በተባለው ቦታ ነው የሚገኘው። ፍጹማዊ መገኛውም ራሱ አምስተኛው ክፍል መጻፋችሁ ላይ ይገኛል ማለት ነው በዲግሪ እሱ ጋር ገብታችሁ ማየት ትችላላችሁ። እንግዲህ እነዚህ እስካሁን እየሰራ ናቸው ያለው እንዲሁም በዚህ ክፍል ወደፊት የምንሰራቸው የአምስተኛ ክፍል ጥያቄዎች ናቸው። አራተኛው ስለ ንድፍ ካርታ ትክክል ያልሆነ የቱን ይላል? በአጭር ጊዜ መሳል ይችላል፣ አዎ። በዝርግ ወረቀት ላይ የሚሳል ነው፣ አዎ። በቀላሉ መለየት ይችላል፣ አዎ። ለመስራት አስቸጋሪ ነው፣ አይደለም። በአጭር ጊዜ በቀላሉ የሚሰራ ነገር ነው ንድፍ ካርታ። አንድን ነገር ለመግለጽ ስንሰራ ማለት ነውና በቀላሉ በአጭር ጊዜ ሰርተን ልንጠቀምበት የምንችለው ካርታ አይነት ነው ንድፍ ካርታ። ስለዚህ ትክክል ያልሆነ ለመስራት አስቸጋሪ ነው የሚለው ነው ማለት ነው። አምስተኛው የምግብ ልመት የሚጠናቀቅበት የስርዓተ ልመት የአካል ክፍል ምን ይባላል? እንግዲህ ስርዓተ ልመት የምንለው ምግብን በአፋችን ከበላ ነው ጀምሮ በፊንጢጣችን እስከምናስወግደው ድረስ ያለው ምንድነው? ፕሮሰስ ነው ማለት ነው። ስርዓተ ልመት ማለት ምግብን ጥቃቅን ወደ ሆኑ እና በቀላሉ ወደ ደም ውስጥ ሊሰርጉ ወደሚችሉበት ደረጃ የመቀየር ሂደት ነው። ጥቃቅን አድርገን ከዛ ደማችን ውስጥ ገብቶ ወደ ተለያዩ ሰውነት ክፍላችን ገብቶ ጥቅም ላይ እንዲውል እንዲቻል ነው ማለት ነው ምግብን የምንመገበው ስርዓተ ልመት የሚባለው እሱ ነው። ስርዓተ ልመት የሚጀምረው ከአፍ ነው። በአፋችን መጀመሪያ ምግብን እንበላና ከዛ በጥርሶቻችን እናደቀዋለን። ከዛ በምራቅ ለውሰን ወደ ጉሮሯችን ይሄዳል ማለት ነው። በምራቅ የራሰው ይሄኛው የልመት የመጀመሪያው ክፍል ነው። ምግቡ ከዛ በኋላ ወደ ጉሮሮ ይሄዳል። በጉሮሯችን በኩል ደግሞ ጉሮሮ የምንለው አፋችንን ከጨጓራችን ጋር የሚያገናኝ ነው። ስለዚህ በጉሮሮ በኩል አልፎ ወደ ጨጓራችን ይሄዳል ማለት ነው። ጨጓራችን እንግዲህ ምን ምን ነገሮች አሉት? በውስጡ ሃይድሮክሎሪክ አሲድ አለው፣ ኤች ሲ ለምንለው እንደገና ኢንዛይም አለው፣ ከዛ ደግሞ ዝልግልግ ፈሳሽ አለው ዝልግልግ ፈሳሽ አለው። ይሄ ሃይድሮክሎሪክ የሚጠቅመው ጨጓራችን ውስጥ ለምንድን ነው? ከምግቡ ጋር የሚገቡ ጀርሞች አሉ እነዛን ጀርሞች ይገልልናል። ኢንዛይም ደግሞ ምግቡን የሚያፈራርስልን ነው የሚያደቅልን ነገር ነው ማለት ነው። ኤንዛይም ዝልግልግ ፈሳሽ የምንለው እነዚህ ኢንዛይሙ የጨጓራችንን እንዳይቆራርጡት፣ እንዲሁም ኤችሲኤል ደግሞ በጣም ከፍተኛ የሆነ ስትሮንግ የሆነ አሲድ ስለሆነ ሃይድሮክሎሪክ አሲድ የምንለው ማለት ነው። ጨጓራችን እንዳይጎዳው ይሄ ዝልግልግ የሆነው ፈሳሽ ጨጓራችንን ግድግዳ እንዳለ ከቦ የሚገኝ ነው ማለት ነው፣ እንዳይጎዳ ጨጓራችን እና በጊዜያዊነት ምግብ እዚህ ጨጓራ ውስጥ ይቀመጣል። ከዛ በኋላ በኤንዛይሞች አማካኝነት የተፈጨው ምግብ ጀርሙም ደግሞ በሃይድሮክሎሪክ አማካኝነት የተገደለበት ምግብ ማለት ነው። ጀርሙም የጠፋለት ምግብ ወዴት ይሄዳል? ከዛ ወደ ትንሿ አንጀት ይሄዳል ማለት ነው። እንግዲህ ከዚህ ቀጥሎ ከጨጓራ ቀጥሎ ልመቱን ትንሿ አንጀት ላይ ያደርጋል። በጣም እስከመጨረሻው የመጨረሻውን የልመት ደረጃ የሚያደርገው ትንሿ አንጀት ውስጥ ነው። የምግብ ልመት የሚጠናቀቅበት ክፍል ትንሿ አንጀት ነው ማለት ነው። ከዛ በኋላ በጣም ጥቃቅን የሆኑ ቱቦዎች አሉ። ከዛ የሆነ ምንድነው ጣት መሰል ድሞች አሉ የሚገፉ ትንሿ አንጀታችን ላይ ተጣብቆ ያሉ ጣት መሰል ነገሮች አሉ፣ ቪላይ ይባላሉ። እነዚህ ቪላይ የሚባሉት ነገሮች ምግቡን ይገፉታል ማለት ነው፣ እና በትናንሽ ቱቦዎች አማካኝነት ወደ ደም ስር ይገባል ማለት ነው። ከትንሿ አንጀት ነው ወደ ደም ስር የሚገባው። ይሄ ወደ ደም ስር የመግባት ሂደት ምን ይባላል? ስርገት ይባላል ማለት ነው። ምግባችን ወደ ደም ስር የመግባት ሂደት ስርገት ይባላል። ከዛ በኋላ ወደ ስርገት እንዲገባ የሚያደርጉት እነዚህ ቪላይ ጣት መሰለ የሆኑ ትንሿ አንጀት ላይ ያሉ ነገሮች ናቸው። ከዛ በኋላ ትልቋ አንጀት አለ። ያልተፈጨው የተፈጨው ምግብ ትንሿ አንጀት እንደሄደው ሁሉ ሌላኛው ደግሞ ትልቋ አንጀት ላይ ነው የሚሄደው። ትልቋ አንጀት ደግሞ ምን ያደርጋል? ልመት አይከናወንበትም። እዚህ ጋ ውሃ ይመጥና ወደ ሰውነት ያሳርጋል። ውሃ ይመጣል። እንዲሁም ደግሞ ያልተፈጩ ምግብ ነው የሚሄድበት እዚህ ትልቋ አንጀት ላይና በፊንጥ በኩ ወደ ፊንጢጣ ይልካል ማለት ነው። ሰገራን እንዲወገድ ማለት ነው። እና ትልቁ አንጀት ላይ ወደ ፊንጢጣ ከመሄዱ በፊት ሬክተም ወይም ሬስ የተባለ ቦታ ላይ ያልተፈጨው ምግብ ይከማቻል። ሬስ ወይም ደግሞ ሬክተም የምንለው ቦታ አለ። እሱ ቦታ ላይ ምን ይሆናል? ምግቡ ይሄ ያልተፈጨው ምግብ ይከማቻል ማለት ነው። ከዛ በኋላ ጊዜው ሲደርስ፣ የሚወገድበት ጊዜ ሲደርስ ከትልቁ አንጀት ወዴት ይሄዳል? ወደ ፊንጢጣ ይሄድና በፊንጢጣ አማካኝነት ሰገራ ሆኖ ይወገዳል ማለት ነው። ይህ ሁሉ ሂደት የሚያልፍ ምን ይባላል? ስርዓተ ልመት ይባላል ማለት ነው። ግን የምግብ ልመት የሚያልቅበት ቦታ ከተባለ ትንሹ አንጀት ነው ማለት ነው። ትልቁ አንጀት ምን ማለት ልመት አይከናወንበትም። መጨረሻ ልመት የሚከናወነው ትንሹ አንጀት ላይ ነው። ስለዚህ መልሳችን ለነው ማለት ነው። ስድስተኛው ከሚከተሉት ውስጥ ቁሳ አካል ያልሆነው የትኛው ነው? መጀመሪያ ቁሳ አካል ማለት ምን ማለት ነው ነው ቁስ አካል ማለት ማንኛውም መጠን ያለው ቦታ የሚይዝ ነገር ምን ይባላል? ቁስ አካል ይባላል። ብረት አሁን የሆነ ያክል መጠን አለው ግዝፈት አለው ቦታ ይይዛል ማለት ነው። ውሃም መጠን አለው ቦታ ይይዛል። ውሃ አንድ እንትን የሆነ ኩባያ ውስጥ ብናደርገው ኩባያ በውሃ ይሞላል ማለት ነው። ስለዚህ ቦታ ይይዛል። ያ ውሃ የሆነ ነገር ብንጨምርበት እዛ ውሃ ውስጥ ለምሳሌ ትል ኩባያ ውስጥ የሆነ ኳስ ነገር ጨምር ልበላችሁ። ትንሽ ኳስ ብንጨምርበት ውሃው ይፈሳላ። ግን መጀመሪያ የያዘውን ቦታ ኳሱ ሲያስለቅቀው ውሃው ይፈሳል። ስለዚህ ቦታ ይዞ ነበር ማለት ነው ውሃው። ስለዚህ ውሃ ቦታ ይዛል፣ ቁሳ ካለው ብርሃን ግን ቁሳ ካለ አይደለም። አንድ ብርሃን አለ ማለት ያ ቦታ ታይዛል። መብራትኛ ቤት በራ ልበላችሁ። ቤታችን ውስጥ አምፖል አለ አይደለ? መብራት በርቶ ቤታችን ብርሃን ሆናል። ግን እዛ ብርሃን ላይ እኛም እንንቀሳቀሳለን አይደለ የተለያዩ እቃዎች ምናምን አሉ። ብርሃኑ ቦታውን ቢይዘው ኑሮ እኛ እዛ ውስጥ ባልገባን ነበር። ግን ብርሃን ማለት መጠን ያለው ይሄ የምንጨብጠው ቦታ የሚይዝ ነገር አይደለም ቁስ አካል አይደለም ባጭሩ ማለት ነው። የሆነ ረቂቅ የሆነ ነገር ነው ብርሃን። ድንጋይም ቁስ አካል ነው፣ ቦታ ይዛል፣ መጠን አለው። ስለዚህ ያልሆነው ብርሃን ነው ማለት ነው። ሰባተኛው ሁለት እና ከዚያ በላይ የሆኑ ንጥረ ነገሮች በኬሚካላዊ መስተጋብር የሚፈጠር ልዩ ቁስ የትኛው ነው? ይላል ንጥረ ነገር፣ አይደለም፣ ውህድ፣ ድብልቅ፣ ቁስ አካል ይላል። ውህድ ነው። ውህድ በኬሚካላዊ መስተጋብር የሚፈጠር ነው። ልንለያቸው አንችልም። ማለት ውህድ ከተፈጠረ በኋላ ወደ ነበረበት ነገር መመለስ አይችሉም፣ ምክንያቱም ተቀይረዋል። ኬሚካላዊ መስተጋብር ማለት ሌላው ነገር መፍጠር ከሌላ ነገር ሌላ ቁሳ አካል መፍጠር ነው ኬሚካላዊ መስተጋብር። ስለዚህ ውህድ ነው መልሳችን። ስምንተኛው ከሚከተሉት ውስጥ ጫው የሆነ ይትነ ይላል። ማግኒዥየም ኦክሳይድ ኢዝ ኦክሳይድ ነው ኦክሳይድ፣ ኦክሳይድ የሚልበት እንዳለ ምንድነው ኦክሳይድ ነው። ሶዲየም ክሎራይድ ወይም ይሄ ቴብል ሳልት ምንለው ሁሌ የምንጠቀምበት ጫው፣ ሀመር ውሃ ነው ማለት ነው። እነዚህ እንግዲህ ኦክሳይድ ምንድነው ውህድ ውህድ አለ ብለን አላ ቁስ አካል ነው። አንዱ ቁስ አካል ውህድ ነው። ውህድ በአራት ይከፈላል። የመጀመሪያው ኦክሳይድ ነው፣ ኦክሳይድ ይባላል። ሁለተኛው አሲድ ነው፣ ሶስተኛው ቤዝ ነው፣ አራተኛው ጨው ተብሎ በአራት ይከፈላል ማለት ነው። ስለዚህ የውህድ አይነቶች ናቸው፣ እንዳለ ሶስቱም ኦክሳይድ ናቸው። ሃለና መ ማለት ነው። አመሮ ውሃ ብቻ ግን ጨው ነው ማለት ነው። መልሳችን አመሮ ይሆናል። ዘጠነኛው ከሚከተሉት ውስጥ ዓለም አቀፍ የመጠነ ቁስ መለኪያ አሃድ ተብሎ ይጠራል። መጠነቁስ ማለት ክብደት ነው። ይሄ ክብደትን የምንለካበት መለኪያ፣ ዓለም አቀፋዊ መለኪያ ኪሎግራም ነው ማለት ነው። ሜትር ዓለም አቀፍ የርዝመት መለኪያ ነው። ቴርሞሜትር ደግሞ ምንድነው? መለኪያ መሳሪያው ነው እንጂ አሀድ አይደለም፣ መሳሪያ ነው። የምን መለኪያ ነው? የሙቀት መለኪያ መሳሪያ ነው። መለኪያ መሳሪያ ሚዛን ደግሞ የመጠነቁስ መጠነቁስ መለኪያ መሳሪያ ነው ማለት ነው። ስለዚህ መልሳችን ሃ ነው ማለት ነው። እስረኛ ድምጽን በከፍተኛ ፍጥነት ማስተላለፍ የሚችለው የትኛው ነው ይላል። ድምጽ እንግዲህ እንዴት ነው የሚፈጠረው ብለን ስናይ መጀመሪያ ድምጽ የሚፈጠረው ነገሮች ሲርገበገቡ ነው። ርግብግቢት በነገሮች መርገብገብ ድምጽ ይፈጠራል። ከዛ ይሄ ነገሮች ተርገብግበው ደግሞ የተፈጠረ ድምጹን የፈጠረው የተገበገበው አካል አለ አይደለም። ከዛ ይሄ ማስተላለፊያ ያስፈልገዋል። ድምጽ ማስተላለፊያ አለ። ድምጽ ማስተላለፊያ ተጠቅሞ ከዛ ወደ የት ይሄዳል? ወደ ድምጽ ተቀባይ ይሄዳል ማለት ነው፣ ወይም ድምጹን ወደሚሰማው ለምሳሌ ወደኛ ጆሮ ሊሆን ይችላል። እዚህ ጋር ምንድነው ይሄ ድምጹን የፈጠረው ነው የድምጽ ምንጭ ማለት ነው። እነዚህ ድምጽ ምንጭ፣ የድምጽ ማስተላለፊያና ድምጽ ተቀባይ ለድምጽ መኖር አስፈላጊ የሆኑ ነገሮች ናቸው። ድምጽ አለ ለማለት ድምጹን የፈጠረው ነገር መኖር አለበት፣ ድምጹን ያስተላለፈው ነገር መኖር አለበት፣ ከዛ ድምፁን ደግሞ የተቀበለው ወይም የሰማው አካል መኖር አለበት። እነዚህ ሶስቱ የድምጽ ለድምጽ መኖር አስፈላጊ የሆኑ ነገሮች ናቸው። ስለዚህ ድምፅን ስለሚያስተላልፉ ነገሮች ነው የጠየቅነው በፍጥነት የትኛው ያስተላልፋል ይላል። ሀ ወና ይላል ወና ድምፅን አያስተላልፍም። ድምጽ ለመተላለፍ የሚያስተላልፈው አካል ያስፈልገዋል ብያችኋለሁ ወና ግን ምንም ነገር የሌለው አየርም የሌለው ፓርቲክል ወይም ቅንጣጢት የምንላቸውም ነገሮች የሌሉት ባዶ ቦታ ምንም ነገር የሌለው ቦታ ነው ወና ማለት ስለዚህ ወና ምንም አይነት ድምጽ አያስተላልፍም አየር ጋዝ ነው ብረት ደግሞ ጠጣር ነገር ነው ውሃ ደግሞ ፈሳሽ ነው እንግዲህ ከሶስቱ በፍጥነት ይሄኛው ጋዝ ነው። ከሶስቱ በፍጥነት ድምጽን የሚያስተላልፈው ጠጣር ነው። ምክንያቱም ጠጣር ፓርቲክሎቹ በጣም የተጠጋጉ ናቸው። ከይሄኛው ጠጣር ማለት ነው። ፈሳሽ ላይ ስንመጣ ግን ፓርቲክሎቹ ትንሽ ከዛኛው ይራራቃሉ። ከዛ በኋላ ጋዝ ላይ ስንመጣ ደግሞ በጣም የተራራቀ ይሆናል ማለት ነው። ስለዚህ ድምጽ በቶሎ ቶሎ ከፓርቲክል ፓርቲክል ከፓርቲክል ፓርቲክል እየሄደ እንዲተላለፍ በፍጥነት ድምጽን የሚያስተላልፈው ጠጣር ነው። ከዛ በኋላ ቀጥሎ ደግሞ ድምጽ የተሻለ የሚያስተላልፈው ከጋዝ ይልቅ ፈሳሽ ነው። በመጨረሻ ጋዝ ነው ማለት ነው። ስለዚህ በፍጥነት የሚያስተላልፈው ሀ፣ መር ውሃ ብረት የሚለው ጠጣሩ ይሆናል ማለት ነው። አስራ አንደኛው በአንድ አካባቢ የሚስተዋል የእለቱ የአየር ሙቀት ቅዝቃዜ፣ የዝናብና የነፋስ ሁኔታ ምን ይባላል? ሀ የአየር ንብረት ይላል። የአየር ንብረት የየእለት ሳይሆን ለብዙ አመታት ተጠራቅሞ የተገኘ ግኝት ነው። ለምሳሌ ቢያንስ ለ30 አመት ለ30 አመት የተደረገ በተደረገ ጥናት የዛን አካባቢ የአየር ንብረት ማወቅ ይቻላል ማለት ነው። ስለዚህ ኢትዮጵያ እኮ እንደዚህ አይነት የአየር ንብረት አላት፣ አሜሪካ እንደዚህ አይነት የአየር ንብረት አላት እያለን የምንገልጸው የየለቱ ያላቸውን ዛሬ ስለ ቀዘቀዙ ነገር ስለ ሞቁ ሳይሆን ለብዙ አመታት በተጠና ጥናት ነው ማለት ነው። ቢያንስ 30 አመት መሆናል ከ30 አመት ባነሰ ግኝት የአየር ንብረት ልንለው አንችልም ማለት ነው። የአየር ጠባይ የምንለው የአሁኑ ጥያቄ ነው። የእለቱ ሙቀት፣ ቅዝቃዜ፣ ዝናብ ተሰልቶ የሚገኝበት ነው። ለምሳሌ ጧት በጣም ሞቃት ከነበረና ወደ ማታ ቀዝቃዛ ከሆነ የእለቱን የሙቀት መጠን ግለጹ ከተባልን ሁለቱን እንደምርና ለሁለት አካፍለን ማግኘት እንችላለን ማለት ነው። ስለዚህ የአየር ጠባይ ነው። የአየር ግፊት የምንለው ደግሞ የአየር ንብረት የሚገለጽባቸው የተፈጥሮ ክስተቶች አሉ። ሙቀት አለ፣ ዝናብ አለ፣ የአየር ግፊት፣ ደመና፣ ነፋስ አለ። ስለዚህ አንደኛው የአየር ግፊት ነው። የአየር ግፊት የምንለው አየር ወደታች የሚጭነው ክብደት ነው። አየር በተፈጥሮ ክብደት አለ፣ ወይም ደንሲቲ የምንለው ነገር አለ አየር ማለት ነው። ስለዚህ እሱ የሚያሳድረው ግፊት በአንድ መጠን ቁስ በአንድ ቁስ አካል ላይ የሚያሳድረው ክብደት የአየር ግፊት ይባላል። ስለዚህ የአየር ንብረትን የሚገልጽባቸው የተፈጥሮ ክስተቶች ናቸው። ከአየር ግፊት ውጪ ሌላ ምን አለ ሙቀት አለ ዝናብ አለ ደመና አለ ነፋስ አለ እና የአየር ግፊት እነዚህ የአየር ንብረት የሚገለጽባቸው የተፈጥሮ ክስቶች ናቸው ማለት ነው ደመናንም ጨምሮ ስለዚህ መልሳችን ለ ነው አስራ ሁለተኛው በጣም ሞቃታማና ደረቃማ የሆነ የአየር ንብረት ክልል የሆነ የትኛው ነው ይላል በረሃማ ቆላማ ወይና ደጋ ወይና ደጋማ ደጋማ ይላል በረሃማ በጣም ሞቃታማ በጣም ደረቅ የሆነው በጣንቱን ቦታ ነው። እርሳችን ይሄ ነው። ቆላማ ከበረሃ ያነሰ ነው በሙቀት መጠን ብንገልጸው፣ በረሃ በጣም ሞቃት ነው። ከዛ ቆላ ነው። ከዛ በኋላ ወይና ደጋ ይሆናል። ከዛ በኋላ ምን አለ? ደጋ አለ። ከዛ ደግሞ ውርጭ አለ። መጨረሻው በጣም ቀዝቃዛው ቦታ ደግሞ ውርጭ እንለዋለን። ስለዚህ በረሀ በጣም ሞቃታማና ደረቃማ መሆኑን ከዛ ቆላ ነው ከዛ አይና ደጋ ከዛ ደጋ ከዛ ውጭ ነው መልሳችን፣ በረሃማ ሃ ነው ማለት ነው። አስራ ሶስት ከሚከተሉት የአየር ንብረት ተቆጣጣሪ ያልሆነው የትኛው ነው ይላል። ሃ ከፍታ፣ ከፍታ ነው። አንድ ነገር ከፍታው ሲጨምር የአየር ቅዝቃዜው እየጨመረ ይሄዳል የሚለውን ይወስንልናል። ከባህር ያለው ርቀት፣ አንድ ቦታ ከባህር በጣም ቅርብ ከሆነ ሙቀት መጠኑ ብዙ አይለያይም በክረምትና በበጋ ከባህሩ አንጻር የተመሳሳይ የሆነ የሙቀት ይኖሯል። ከባህር ደግሞ እየራቀ ሲሄድ አንድ ቦታ በበጋ በጣም ይሞቃል፣ በክረምት በጣም ይቀዘቅዛል፣ የተለያየ አይነት ይሆናል ማለት ነው። ስለዚህ ይሄም የአየር ንብረትን የሚቆጣጠርልናል። ኬክሮስ የአየር ንብረት ተቆጣጣሪ ነው። እንዴት? ከምድር ወገብ ባለው ርቀት አንድ ቦታ ከምድር ወገብ እየራቀ ሲሄድ የፀሐይ ጨረር አቅጣጫው ምድሮ ገብ ላይ ሲሆን ፀሐይ በቀጥታ ታገኘዋለች። ከምድሮ ገብ የራቀ ወደ ዋልታዎቹ ሲሄድ ደግሞ ፀሐይ በስላሽ ወይም በሰያፍ መልኩ ነው የምታገኘው። ብዙ ሙቀታማነት አይኖረውም። ስለዚህ ኬክሮስም የአየር ንብረትን ይቆጣጠርልናል። ተቆጣጣሪ ያልሆነው የሚለው መልሳችን ኬንትሮስ ነው። ኬንትሮስ ምንም የአየር ንብረትን አይቆጣጠርልንም። ስለዚህ መልሳችን ያልሆነው መነው ማለት ነው። አስራ አራተኛው ከሚከተሉት ውስጥ ታዳሽ ያልሆነ የተፈጥሮ ሀብት የሆነው የት ነው ይላል። ታዳሽ ያልሆነ የተፈጥሮ ሀብት የሆነው ሀ የከሰል ድንጋይ እሱ ታዳሽ አይደለም። ልክ ነው። እንጨት ታዳሽ ነው። ወርቅ ታዳሽ አይደለም። መሁሉም ይላል። እንጨት ታዳሽ ነው። አንድን እንጨት ቢቆረጥ ድጋሚ በመትከል ልናድሰው እንችላለን። ምክንያቱም አንዴ አድጎ የሚቀር ነገር አይደለም። የተለያዩ እጽዋቶችን በመትከል ልናድሰው እንችላለን። ግን ወርቅና የድንጋይ ከሰል ሁለቱም ታዳሽ አይደሉም። ሜይ ቢ ጥያቄ ተሳስቷል። ግን ሀምሌም መልስ ሊሆን ይችላል ማለት ነው። ስለአምስተኛው፣ ለተክሎች እድገት ተስማሚ የሆነው የአፈር አይነት የቱ ነው? ይላል ሀ አሸዋማ አፈር፣ ለለም አፈር፣ ምሮ ሸክላ አፈር፣ መቀያ አፈር። አሸዋማ አፈር በጣም የተራራቀ ቅንጣቶቹ የአፈር ቅንጣቶቹ በጣም ትላልቅ ናቸውና ትላልቅ ናቸው። አየርን በቀላሉ ማስገባት ይችላሉ፣ ግን ውሃን መቋጠር አይችሉም። እንዲሁም ደግሞ ንጥረ ነገሮቹ በውሃው እጽዋቱ ጸዋቱ የሚጠቅሙ ንጥረ ነገሮች በውሃው ተጠርገው እንዲሄዱ ያደርጋል። ስለዚህ ለአፈር ተስማሚ አይደለም፣ ለእጽዋት ተስማሚ አይደለም። ለማፈር ደግሞ ተስማሚ ነው። የአሸዋማና የሸክላ አፈር ድብልቅ ነው። የሸክላ ፕላስ አሸዋማ አፈር ድብልቅ ነው እና ውሃን በቀላሉ ያሳልፋል። ብዙ ንጥረ ነገሮች አሉት። አየር በቀላሉ እንዲያገኝ እጽዋቱ ይረዳዋል። ስለዚህ ለማፈር ተስማሚ ነው። ሸክላ አፈር በጣም ጥቅንጣጤዎቹ በጣም ጥቃቅን ናቸው። እዚህ ጋር ለም አፈር ላይ ቅንጣጤቶቹ ትላልቅም አሉ ፕላስ ትናንሽም አሉ። ቅንጣጤቶቹ የሸክላ አፈር በጣም ትንንሽ የሆኑ ቅንጣጤቶች ናቸው ያሉት። ትንሽ ንጥረ ነገር ነው ያለው። ከዛ አየር በቀላሉ እንዲገባ ያደርገውም፣ ስሩ ጠውልጎ እንዲሞት ነው የሚያደርገው። አየርን እንዲገባ አያስችልም ማለት ነው፣ በጣም ጥቃቅን ስለሆኑ። ቀይ አፈር ለቤት ምናምን መስሪያነት በአብዛኛው ያገለግላል እንጂ ለእጽዋት አያገለግልም ማለት ነው። ስለዚህ መልሳችን ለ ለም አፈር የሚለው ነው። ከሚከተሉት ውስጥ የአፈር መሸርሸር መንስኤ የሆነ የቱ ነው ይላል። ተዳፋት መሬትን ቁልቁል ማረስ፣ ኩታገጠ መስተራር ዘዴን አለመጠቀም፣ ዛፍ መትከል፣ የደን መጨፍጨፍ። መንስኤ ያልሆነው ዛፍ መትከል ነው። ዛፍ መትከል አፈር እንዳይሸረሸር ያደርጋል። ሌሎቹ ግን በጠቅላላ አፈር እንዲሸረሸር የሚያደርጉ ናቸው። አስራ ሰባተኛው በካርታ ወይም በሉል ላይ ከምስራቅ ወደ ምዕራብ የተሰመሩ የአሳብ መስመሮች ምን ይባላሉ? እዚህ ጋር አሁን ሉል ብንሰራ ይሄኛው ምዕራብ ነው አይደለ? ይሄኛው ደግሞ ምስራቅ ነው። ይሄ ሰሜን ነው። ይሄ ደግሞ ደቡብ ነው። ከምስራቅ ወደ ምዕራብ ወይም ከምዕራብ ወደ ምስራቅ የተሰመሩ መስመሮች ማለት እነዚህ ናቸው፣ እንደዚህ ወደ ጎን ማለት ነው። እንደዚህ የሚሰመሩ መስመሮች ምንድን ነው የሚባሉት? ኬክሮስ ነው የሚባሉት። ከሰሜን ወደ ደቡብ ደግሞ እንደዚህ የሚሰመሩ ቀጥ ያሉ መስመሮች ደግሞ ምን ይባላሉ? ኬንትሮስ። ስለዚህ በእንግሊዘኛ ይሄኛው ላቲቲዩድ የምንለው ነው። ይሄኛው ደግሞ ሎንግ ቲዩድ ነው የምንለው። ስለዚህ መልሳችን የሚሆነው ኬክሮስ መስመሮች የሚለው ሃይ ይሆናል ማለት ነው አስራ ስምንተኛው ስለ አግዳሚና ቋሚ መስመሮች ትክክል ያልሆነው የቱ ነው ይላል። ቋሚ መስመሮች ከሰሜን ወደ ደቡብ ይሰመራሉ ይላል። ቋሚ መስመሮች ከሰሜን ወደ ደቡብ ይሰመራሉ። አሁን ያየነው ነው። እዚህ ጋር ነው ከሰሜን ወደ ደቡብ ይሰመራሉ። ልክ ነው። የአግዳሚ መስመሮች መነሻ ግሪኒች ሜሪዲያን ነው። የአግዳሚ መስመሮች ሳይሆን የቋሚ መስመሮች መነሻ ነው ግሪኒች ሜሪዲያን የሚባለው። ሴንተር ላይ ያለው ዜሮ ዲግሪ ላይ ነው። ይሄም ያለው ምን ይባላል? ግሪንዊች ሜሪዲያን ይባላል ማለት ነው። ስለዚህ ይህ ልክ አይደለም፣ ለአግዳሚ ሳይሆን ለቋሚዎቹ ነው። አመራሃ ቋሚ መስመሮች መሬትን ምስራቃዊና ምዕራባዊ ብሎ ለመክፈል ይጠቅማሉ። ቋሚ መስመሮች እንደዚህ የሚሰመሩት ምዕራባዊና ምስራቃዊ ብሎ ምን ለሁለት መሬትን ይከፍላል። ልክ ነው። ከዛ ቋሚና አግዳሚ መስመሮች በሉል እና በካርታ ላይ ብቻ የሚገኙ መስመሮች ናቸው፣ ሀሳባዊ መስመሮች ናቸው እንጂ እንዲሁ በተፈጥሮ ቁሞው የሚታዩ አይደሉም። በካርታ ወይም በሉል ላይ ብቻ ነው የሚገኙት። ይሄም ልክ ነው። ስለዚህ ልክ ያልሆነው ለነው ማለት ነው። አስራ ዘጠነኛው የምስራቅ አፍሪካ ቀንድ ሀገር ያልሆነው የቱን ይላል። ኤርትራ ናት፣ ኬንያ፣ ጅቡቲ፣ ሶማሌ ይላል። ቀንድ ያልሆነችው ኬንያ ናት። ኬንያ የምስራቅ አፍሪካ ቀንድ ሀገር አይደለችም። ሀያኛው ከሚከተሉት ውስጥ የምስራቅ አፍሪካ ሀገር የሆነው የቱን ይላል። ቡሩንዲ፣ ኢትዮጵያ፣ ሩዋንዳ መሁሉም ይላል። ሁሉም የምስራቅ አፍሪካ ሀገሮች ናቸው። እሺ ተማሪዎች የዚህኛው ክፍል ከ1 እስከ 20 ያለው ክፍል ይህንን ይመስል ነበር። አስተማሪው ነው እንዳገኛችሁት ተስፋ አደርጋለሁ። በሚቀጥለው ደግሞ ከ21 እስከ አርባ ያለውን በአብዛኛው የስድስተኛ ክፍል ጥያቄዎች የተካተቱበትን እናያለን። እንግዲህ እስካሁን ያየነው የአምስተኛ ክፍል ጥያቄዎች ይበዙበታል ማለት ነው። ላይክ ያላደረጋችሁ ሰዎች ቪዲዮን ላይክ ማድረግ እንዳትረሱ፣ ሼር እንዲሁም ሰብስክራይብ ማድረግም እንዳይረሳ ያላችሁን ሐሳብ አስተያየት፣ እንዲሁም እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ እንዲሁም ቴሌግራም ላይ ከታች ሊንኮቹ ስላስቀመጥን መጻፍ ትችላላችሁ፣ መጻፍ መጠየቅ ትችላላችሁ ማለት ነው። ቴሌግራም ቻናላችንን ጆይን በማለት የተለያዩ ነገሮችን ማግኘት ትችላላችሁ። በቅርቡ ደሞ በቅርቡ ኦንላይን ትምህርት መማር የምትፈልጉ ሰዎች የምንጀምር ስለሆነ ቴሌግራም ቻናላችንን ጆይን በማድረግ መሳተፍ ይችላሉ። በሚቀጥለው ቪዲዮ እስከምንገናኝ ደህና ሆኑ፣ ቻው።